ንጉስ ዳዊት ልጁ አበሰሎም በተነሳበት ጊዜ ላይ አንድ ተሳዳቢ ሽሜ የሚባል ሽሜ ወይንም ሳሚ ይለዋል፣ በአማርኛ ላይ ሽሜ የሚባል ሰው ዳዊትን ሸደበው። ምን እያለ እንደሰደበው ልንገራችሁ። ውጣ፣ አንተ የደም ሰው ምናምንቴ፣ ሂድ። በአንተ በፋንታው ነግሦአልና እግዚአብሔር የሳውልን ቤት ደም ሁሉ መለሰብህ እግዚአብሔር መንግስት ለልጅ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆ አንተ የደም ሰው ነህና መከራ ተይዘሃል። አቤት አቤት አቤት አቤት አቤት! ተመልከቱ የስድቡ ብዛት እየተከተለ። ዳዊት በተሰበረበት ሰዓት፣ ዳዊት ባዘነበት ሰዓት፣ ዳዊት ዲፕረስ በሆነበት ሰዓት፣ ዳዊት በተጨነቀበት ሰዓት፣ ዳዊት ባለቀሰበት ሰዓት ላይ የስድብ ናዳ፣ የሳኦል ወገን የነበረ ሸኔ ውጣ አንተ የደም ሰው ተመልከቱ። ዳዊት ዛሬ ደከመ ብሎ ዳዊት ዛሬ ተሸነፈ ብሎ ነገም አይመጣ መስሎት አንተ የደም ሰው ምናምንት ሂድ። በፈንታው ነግሳልና እግዚአብሔር የሳውልን ቤት ደም ሁሉ መለሰብህ። አቤት የሱ ቴዎሎጂ ተመልከቱት፣ አዋቂ ይመስላል ነገር ግን በራሱ ላይ ነው ፍርድ የሰበሰበው። እግዚአብሔር መንግስትን ለልጅ ለአቤሴሎም ሰጥቶታል። ልክ ዳዊት ባዘንበት ሰዓት ላይ አለቀልህ ይሏል። የአጋንንት አፍ፣ ሰይጣን የሚጠቀምባቸው ሰዎች ተሳዳቢዎች ናቸው። ስድብ በመጽሐፍ ቅዱስ ውስጥ አንዱ የሚጠራው በዚህ ሽሜ ነው። ሽሜ ተሳዳቢ ነው። ለስድብ ምላሽ ዳዊት የሰጠውም ታውቃላችሁ፣ እንዳለ እግዚአብሔር ስደበው ብሎት ይሆናል፣ እግዚአብሔር ፈቅዶለት ይሄ መከራ፣ ከዚህ መከራ በላይ የዚህ ሰውዬ ስድብ አያመኝም ማለት ነው። ሲሰድቡን እንመርቃለን አለ ጳውሎስ። ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እናማልዳለን ወይም እንጸልላቸዋለን። እስካሁን ድረስ የዓለም ጥራጊ፣ የሁሉ ጉድፍ ሆነናል ብሎ ጳውሎስ ይናገራል። ለስድብ የሚሰጠው ምላሽ ነው። ስድብን በስድብ አንመልስም። ታስታውሳላችሁ ኤልሳና ጎረምሶቹ ታሪክ። አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ ኤልሳን ይሰድቡት ጀመረ። ኤልሳም ያደረገው ነገር ምንድን ነው ዞር ብሎ በአምላኩ ስም ረገማቸው ይላል ዋው ወዲያውኑ ድቦች ወጡና ሁለት ድቦች እያባረሩ ጎልማሶቹን ሰባበሯቸው ይላል ህፃናት ልጆች አይደሉም ጎልማሶች ናቸው ትትልቅ ጎረምሳ ልጆች ናቸው ዋይል የሆኑ ዲስሬስፔክትፉል የሆኑ ልጆች የተቀባውን የማያፍሩ ሰዎች ትልቅ ሰው ማያፈሩ ሰዎች ደፋር ተሳዳቢዎች እ በትንሹን በትልቁ ትልቁን ሰው ሚያዋረድ የሚችሉ የተቀቡትን መሳደብ የሚችሉ ፍርሃተ እግዚአብሔር የሌላቸው ተሳዳቢዎች፣ ድቦች ሰበሯቸው፣ ድቦች አጠፏቸው፣ ሬሳ በሬሳ ቆለሏቸው። መጽሐፍ ቅዱስ ስድብን በስድብ ፈንታ ምን አትበሉ፣ አትመልሱ ይለናል። ክርስቲያን አይሳደብም። እረ በኢየሱስ ስም እየሰማችሁኝ ነው? ክርስቲያን አይሳደብም። ተሳዳቢ ክርስቲያን አብሮ አይሄድም፣ ኮምፓቲብል አይደለም። እንዴ የዓለም መንፈስ ነው የስድብ መንፈስ የስድብ መንፈስ የዓለም መንፈስ ነው። የዓለም መንፈስ የስድብ መንፈስ ነው። ነውረኛ መንፈስ ነው። ጌታችን ተሳደበ እንጂ ሲሰድቡት መልሶ አልተሳደበም። በፍርድ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል መጽሐፍ ቅዱስ እንጂ ክርስቲያን አይሳደበም። ተሳዳቢ ክርስቲያን የበዛበት ዘመን ላይ ያለ ነው። ሶሻል ሚዲያ ላይ የሚሰዳደቡ ነውረኛ ክርስቲያኖች እግዚአብሔርን የማይፈሩ ክርስቲያኖች መሳደብ ኖርማል የሆነባቸው እንደ መንገደኛ እነዚህ አይታችኋል። ቲክቶክ ላይ የሚሳደቡ በየፌስቡክ የሚሰዳደቡ ሰው እንደ መንደርተኛ ተሳዳቢዎች፣ ክርስቲያኖች እንዴት ይሰዳደባሉ? የወረደ መንፈስ፣ የዓለም መንፈስ፣ የተናቀ የምናምንቴ መንፈስ ነው። ክርስቲያን እዛ ሰፈር አይወርድም፣ እዛ ሰፈር አይወርድም። ትላንትና የዘመረ ዛሬ ተሳዳቢ ሊሆን አይገባውም። የሚስማማ አሜን ይበል ወገኖች። ትላንት ዘማሪዎች ዛሬ ፖለቲከኞች፣ የሀገር መሪዎች የሚሳደቡ ወንድምን የሚሳደቡ ግደል ብለው የሚሉ ባንክ ዝረፍ የሚሉ ተሳዳቢዎች፣ ተሳዳቢዎች ዘማሪ የነበሩ ተሳዳቢዎች። ለእግዚአብሔር ቀናን ብለው ሌላውን ኦርቶዶክስን ስደብልኝ አለ እንደ ጌታ ኦርቶዶክስ ወታችሁ የምትሳደቡ ሰዎች፣ ቀሳውስት የምትሳደቡ ሰዎች፣ ቤተክርስቲያን የምትሳደቡ ሰዎች ጌታ ስደብልኝ አላላቸው። አትወክሉንም፣ በኢየሱስ ስም። እኛ በስደብ አንታወቅም። ሲሰድቡን እየተሰደብን ሲገፉን እየተገፋ መናፍቅ ሲሉን እግዚአብሔር ይባርካቸው እያልን እየተባልን እየሰደቡን፣ ያምኑን ነበረ። እቃቸውን ንብረታቸውን አምጥተው ጠብቁልን ይሉን ነበረ፣ ያምኑን ነበረ። አሁን ግን ተሳዳቢዎች ተነሱ። አይወክሉንም፣ አትወክሉንም። በኢየሱስ ተሳዳቢዎች፣ እኛ የወንጌል አማኞችን አትወክሉንም። እኛ ዳግም የተወለድነውን ክርስቲያኖች አትወክሉንም። ስድብ ከሰይጣን ነው። የትኛውንም ቤተ ክርስቲያን ስደብልኝ አላለም። የትኛውንም አማኝ የትኛውንም ፖለቲከኛ ስደብልኝ አይልም መንፈስ ቅዱስ። ነቢያቶች፣ ተሳዳቢ ነቢያቶች ሚሳደቡ በጌታ በኢየሱስ ክርስቶስ ሚካኤል፣ እንኳን ሚካኤል እንኳን፣ ቅዱሱ መልአክ በእግዚአብሔር ፕሬሰንስ፣ በእግዚአብሔር ሀልወት ውስጥ የሚኖረው ሚካኤል። ሚካኤል ማለት እንደ እግዚአብሔር ማለት ነው። እግዚአብሔርን ወክሎ ሜላክ ትልቅ መልአክ? ሚካኤል እንኳን ሰይጣንን ሲያገኘው ጌታ ይገስጽህ፣ አለው እንጂ ፈጽሞ የስድብን ቃል ይናገረው አልደፈርም ይላል። ተሳዳቢነት የዓለም መንፈስ ነው፣ የምናምንቴ መንፈስ ነው። ወገኖች ሆይ የሚሳደብ ክርስቲያን መንፈስ ቅዱስ የራቀው ሰው ነው። መንፈስ ቅዱስ የተለየው ሰው አንዱ ምልክት ይሄ ነው። ተሳዳቢነት ነው፣ ተራጋቢነት ነው፣ መራርነት ነው፣ ጸያፍ አውጪነት ነው። ስለዚህ መጽሐፍ ያስተማረን ስድብን በስድብ አትመልሱ ጌታ አልተሳደብም። እየወጉት አልተሳደበም። የሚያደርጉትን አያውቁምና ይቅር በላቸው። ክርስቲያን አይሳደብም። አንደርላይን ዴስ ክርስቲያን አይሳደብም። የተሰጠን መንፈስ ንጹሕ መንፈስ ነው፣ ቅዱስ መንፈስ ነው። ወገኖች ጌታችን ያላቸው ነው። እነዚህ የሚሳደቡትን አውቃለሁ። ብዙ የስድብ ይመጣባቸው የነበረው ከአይሁዶች ዘንድ ነበረ። ብዙ ጊዜ አይሁዶች ይሰድቧቸው ነበረ። እና ጌታ ምናቸው አትፍራ ሃላለውኛ አትፍራ። ቶሎ ቶሎ አትፍራ። በወህኒ መፈተንን አትፍራ፣ መከራ ውስጥ መሆንን አትፍራ ይላቸዋል። ወገኖች አስር ቀን ያህል ጋቢሎስ መከራ ሊያመጣባችሁ ነው ብሎ ትንቢት ይነገራቸዋል። እና ይሄ በጣም ጥንቃቄ የሚጠይቅ ስለሆነ አስር ቀን መከራ ከፊት አለ ይላቸዋል። አስር ቀን። አዎ፣ እንዴት ሆኖ? መጀመሪያ በዶሚታን ዘመን ወይም ደሞ በዶሚሽያን ዘመን ከ95 96 ዮሐንስ ተሰደደ። ቀጥሎ በተነሳው ደግሞ ትራዣን በተባለው ቄሳር አግኔሽየስ የሚባለው ክርስቲያን በእንጨት ተቃጠለ። በ104 117 ባለው ጊዜ ላይ እንደገና ፖሊካርፕ ብያቸዋለው። በማርቆስ አውሬልየስ ዘመን ላይ ፖሊካርፕ ተሰዋ። እንደገና ደግሞ ይሄ ኢሬኒየስ የሚባለው ወንድማችን እሱ ደግሞ ሴፕቲመስ ሲቬረስ በተባለ በዛ ሲገደል ትመለከታላችሁ። ኢሬኒየስ፣ ሌላው ማክሲሚነስ ወይም ማክሲመስ ተብሎ ይጠራል። ኡርሱላ እና ሂፖሊተስ የተባሉ ክርስቲያን አፖሎጂስት ወይም ጸሐፊዎች፣ እነሱ በ237 አካባቢ ሁለቱ ሲገደሉ ትመለከታላችሁ። እንደ ቅድም ያልኳችሁ ዲስየስ፣ አስሩንም ለመዘርዝ ስለማልችል ፎቷቸውን ዲስየስን፣ ቫሌሪያ፣ አውሬሊያ፣ ዲያክሊተስ ጠቅላላ እነዚህን አስሩን ደምራችሁ ሁለት መቶ ሃምሳ ዓመታት ያህል በመከራ ቤተ ክርስቲያን አልፋለች የሚሉ ሰዎች አሉ። አስር ቀን ብሎ ያላቸው ሁለት መቶ ሃምሳ ናቸው የሚሉ አሉ እና ምን ለማለት ነው ግን፣ መከራው እየቀጠለ ሄዷል። መከራው እየቀጠለ በቤተ ክርስቲያን ላይ ሄዷል እና እነዚህ መሪዎች ባሉበት ላይ ለዚህ አስር ቀን ያህል መከራን ትም ታገኛል ያላቸው ይሄ ነው። በኔሮ ዘመን ጳውሎስና ጴጥሮስ ተገደሉ። በዶሚታን ዘመን ዮሐንስ ተሰደደ። በትራጃን ዘመን ኢግኔሽየስ በእንጨት ተቃጠለ። በማርቆስ አውሬሊየስ ዘመን ፖሊካርፕ ተሰዋ። ሴፕቲመስ ሴቭሩስ ቄሳር በተነሳበት ዘመን ላይ ሬኒየስ ሲገደል ትመለከታላቸው። ማክሲሚነስ፣ ኡርሱላና ሂፖሊቲስ እንገደለ። ደሲየስ፣ ቫሌሪያ፣ አውሬሊየስ እነዚህ ሁሉ ገዳይ ገዳይ ገዳይ ቄሳ ቄሳሮች ነበሩ። ስለዚህ መከራ መከራ ትቀበላላችሁ አላቸው። ለዛች ቤተ ክርስቲያን ድህነትህን አውቃለሁ ለተባለች እስካሁን በመከራ ያለች ቤተ ክርስቲያን ከሰዎች ጋር ባለን ግንኙነት መከራ ሊመጣ ይችላል። በትዳራችሁ መከራ ውስጥ የምታልፉ ሰዎች፣ በፋይናንሻል ክራይሲስ ውስጥ የምታልፉ፣ የፍርድ ቤት ቀጠሮ ያለባችሁ የጤና ችግር ኖሮባችሁ ለዳያለሲስ ምናልባትም ለተለያየ አይነት የካንሰር ትሪትመንት በየሆስፒታል የምትሄዱ ለአእምሮ በሽታ የምትሄዱ የጤና ተግዳሮት ውስጥ ያላችሁ በመከራ የምታልፉ ሰዎች በቤተሰብ ሞት፣ በቤተሰብ ሐዘን ውስጥ ያላችሁ ልጆች ችግር ያለባቸው ልጆች መስመር የለቀቁባቸው በሰዎች ተገፍታችሁ የምትኖሩ በስደት አገላ በቤተ ክርስቲያን ችግር ውስጥ የምታልፉ አገልጋዮችና ምዕመና ነው። መከራ በዓለም ሳላችሁ መከራ አለባችሁ። ስለ ክርስቶስ መከራ ስንቀበል ምንድን ነው ማድረግ ያለብን? የመጀመሪያው ነገር ቀኝ ጉንጭን መስጠት ነው። እንግዲህ መልሶ መማታት አይፈቀድም። ሲሰድቡን መልሰን መሳደብ ካልተፈቀደ ማለት ነው። ጨውና ብርሃን መሆን። አዎ ለክርስቲያኑም፣ ለራሱ አማኝ ነኝ ብሎ ከመስመር ወጥቶ ለሚያሳድዳችሁ ሰው አገልጋይ ሊሆን ይችላል ወይም ደግሞ ቤተክርስቲያን ሽማግሌ ሊሆን ይችላል እግዚአብሔር ቤት ኖሬያለሁ ብሎ በድፍረት ለሚመላለስ ሰው ሊሆን ይችላል። ለእሱ እንኳን ብርሃን እንድትሆኑ ጌታ ጸጋ ይስጣችሁ። ለሚገፋችሁ ሰው አማኝ ሆኖ ለሚያሳድዳችሁ ሰው ወይም ደግሞ ለማይቀበላችሁ ሰው ቁጣን በመያዝ በመታገስ፣ ባለመጨነቅ፣ ጭንቀትን ለጌታ በመስጠት ይቅር በማለት ባለመፍረድ፣ ጀጅመንታል ባለመሆን ነው። ለታይታ ሳይሆን እውነተኛ ጸሎት ለሰውየው ማድረግ እግዚአብሔር ይቅር በለው እያሳደደኝ ነው ይኸው ስለ እኔ እንዲህ ያለ ነው። ይኸው እንዲህ አይነት መከራ እያሳለፈብኝ ነው ጌታ ይቅር በለው ብለን ለታይታ ሰውን በእውነት እ ጸሎት ለሚያሳድዱን መጸለይ። ወገኖች፣ አንዳንድ ጥፊ ያማል፣ ግን ሥጋ ላይ ከሚመታ ይልቅ ልብ ላይ ያለ ልብ ላይ የሚመታ ቃላቶች ያማሉ። ቨርባል የሆኑ አብዩዞች አሉ። ጌታ ምን ይላል? አትፍራ፣ እስከ ሞት ድረስ የታመንክ ሆን። እስከ ሞት አዎ፣ ይሄ እኮ በሞት መካከል ያሉ ሰዎች ናቸው። እስከሞት ድረስ ታማኝ መሆን የሚችል ወታደር ነው። የመሳሪያ አጠቃቀም በደንብ የሚያውቅ ጠላቱን ማሸነፍ የሚችልበት ስልት የተረዳ በቂ አካል ስልጠና የወሰደ በቂ የስነ ልቦና ስልጠና ያለው ወታደር እስከ ሞት ድረስ የታመን ሆን ይባላል። ሰልጥኖ ሲጨርስ አገሩ አደራ ትለዋለች። ያመነው ህዝብ አደራ ይለዋል። ለሞት የተዘጋጀ ነው ወገኖች። እስከ ሞት ድረስ የታመን ሆን ጌታ ሚላቸው ይህን ነው። ስደቱ አለ። እየተሰደብክ ነው። እየተናክ ነው። ድህነት አለብህ። በመከራ እያለፍክ ነው። ስለዚህ እስከ ሞት ድረስ የታመንክ ጽና፣ ጽና፣ ቁም። ስለዚህ በእምነት ተመላለስ። እምነት ሊቪንግ ፌዝ ያስፈልግሃል። የሚኖር እምነት ዛሬም ጌታ አለ የሚል ዛሬም ጌታ ይረዳኛል የሚል ቃሉን በመጠበቅ በእውቀትና በማስተዋል መመላለስ ማለት ነው። እስከ ሞት ድረስ የታመንከውን ማለት የምታምነውን እያወቅህ የምትሞትለትን እያወቅ ሐሰትን ከእውነት እየለየ ቃሉን በመጠበቅ ይህን ነው እስከ ሞት ድረስ የታመንኩን የሚለው በሥራ የተገለጠ እምነት እየኖርክ ወገኖች ክርስትና እውቀት አይደለም። ክርስትና ህይወት ነው። ክርስትና ዘላፍሽ ሳይል የኑሮ ዘይ ነው። ስለዚህ እስከ ሞት ድረስ የታመንኩ ሆን ከተሳዳቢዎች ጋር አብረህ አትከትም። ከሚሳደቡ ጋር አብረህ ትሳደም። ከውሸተኞች ጋር አብረህ አትዋሽ። ከሚፈሰው ጋር አብረህ አትንጎድ። አብረህ መንጎድ አያስፈልግም። ተለይ እስከ ሞት ድረስ የታመንግ ሆን ይላል እና ጌታ ምን አደርግሃለሁ? አክሊል እሰጥሃለሁ፣ የህይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመንግ ሆን የህይወትንም አክሊል እሰጥሃለሁ ይላል። ሃሌሉያ። የመጀመሪያው የአክሊል አይነቶች መጽሐፍ ቅዱስ እስከሚነግረን አንዱ የህይወት አክሊል ይባላል። ይሄ ለስሙ መከራ ለሚቀበሉ የሚሰጥ ነው። ሌላው የጽድቅ አክሊል ይባላል። የጽድቅ አክሊል ደግሞ መጽሐቱን ለሚወደው መገለጡን ለሚጠባበቁ ለነሱ የተዘጋጀ ነው። የጽድቅ አክሊል። እንደገና ደግሞ አምስቱ አክሊሎች አንዱ የክብር አክሊል ነው። ጤነኛ ማዕድ ለሚመግቡ ፓስተሮች፣ አገልጋዮች፣ ታማኝ አገልጋዮች ለእነሱ የተዘጋጀ የክብር አክሊል አለ። አምስቱ አክሊሎች አንዱ የማይጠፋ አክሊል ነው። አራተኛው የማይጠፋ አክሊል ነው። ይሄ ጤነኛ ማዕድ ለሚመግቡ ለነሱም የሚሰጥ ነው። የደስታ አክሊል ለወንጌላውያን ነፍሳትን ለሚማርኩ ሃሌሉያ፣ ለነሱ የሚሰጥ ነው። ወገኖች ሆ፣ ስለዚህ እነዚህን አምስቱን አክሊሎች አስታውሷቸው። የህይወት አክሊል፣ የጽድቅ አክሊል፣ የክብር አክሊል እና እነዚህን በሙሉ ስክሪንሻት አርጋቸው ልትይዟቸው ትችላላቸው። እንግዲህ እየጨረስኩኝ ስመጣ ጥቂት ደቂቃዎች አለኝ፣ አንድ ስድስት ደቂቃ አለኝ። ሰምርኔስ በጌታ ሌላ ያልተነቀፈች ቤተ ክርስቲያን ናት። ከሰባቷ አብያተ ክርስቲያናት ካልተነቀፉት ሁለቱ አንዷ ሰምርኔስ ናት። በጣም ደስ አይለም። የምታልፍበት ይበቃል አለ። ሰምርኔስ በጌታ ያልተነቀፈች ቤተ ክርስቲያን ትክክለኛ ስልጣንን ያወቀች ቤተ ክርስቲያን ትመስለኛለች። የስልጣንን ተዋረድ ያወቀች ንጹህ ዶክትሪን ያላት ንጹህ ወንጌል የምትሰብር መጽሐፍ ቅዱሳዊ አስተዳደር ያላት የቤተ ክርስቲያን ዲስፕሊን ያላት የአባላት የክህነት አገልግሎት ያላት ቅዱስ ቁርባንን የምትወስድ ጥምቀትን የምታደርግ፣ በቃ በንጽህና የምትራመድ ሰምርኔስ ትመስለኛለች። ጌታ አልደቀፋትም። በመካከሏ መልካም ነገር ተመልክቷል። መከራ እየተቀበለች ነው። ዓለምን አትመስልም። ዓለምን አትመስልም። ከዓለም ጋር ጠረኗ ዓለም ዓለም አይልም። ትክክለኛ ሥልጣንን ትረርታለች። መጽሐፍ ቅዱሳዊ ዶክትሪን አላት። ሶላ ስክሪፕቱራ ዴስክሪፕሽን መጽሐፍ ቅዱስ የገነባት እግዚአብሔር ሥርዓትን የምታደርግ ሰምርኔስ ጽኑ ቤተክርስቲያን ነበረች። በአስቸጋሪ ሰዓት በእግዚአብሔር ጥበብ የታመነች ቤተክርስቲያን፣ በድካም ሰዓት በእግዚአብሔር ብርታት የታመነች ቤተ ክርስቲያን፣ ከሚሰማው ጉዳት ባሻገር ዘላለማዊንና የእግዚአብሔርን ዓላማ የተረዳች ቤተክርስቲያን ትመስላለች። በውድቀት ጊዜ በክርስቶስ ጸጋ ላይ መደገፍ የምትችል ቤተክርስቲያን ከእግዚአብሔር ከመሸሽ ወደ እግዚአብሔር መሸሽ የገባት ቤተ ክርስቲያን ትመስለኛለች። ክብር ለእግዚአብሔር ይሁን። ጌታ ምን ይላል? መጨረሻ አለ እሷ ይህንን ሕይወትን አክሊል ልሰጠሃለሁ ብቻ አይደለም ያላት ያላት ምንድን ነው? ከኋለኛው ሞት አድናለሁ። አሌሉያ! ከኋለኛው ሞት ከዘላለም ፍርድ ትድና አለ። ከጥፋት ባህር ውሃ ትድናለህ። ከኋለኛው ሞት ትተርፋለ ትንሳ ትታሰባለህ፣ ከሙታን ትነሳ። ይሄ ትልቅ የበረከት ተስፋችን ወገኖች። ስለዚህ ጌታ ኢየሱስ ክርስቶስ እችን ቤተ ክርስቲያን መርምሮ በእሱ ሚዛን ተመዝና፣ ጌታ ስለ እሷ የሚናገረው ይሄንን ነው። ምን እያለ ነው ጌታ በዚህ ውስጥ? ጌታ እኔ መከራህን አውቃለሁ ይላቸዋል፣ በመከራ ለሚያልፉት። እኔ ድህነትህን አውቃለሁ፣ እኔ ጠላቶችህንም አውቃለሁ። አንዳንድ አይሁዶች አይሁዳዊ ሳይሆን አይሁዶች ነን እያሉ በአንተ ላይ የሚናገሩትን ክፉ ንግግር የሚሳደቡትን ተሳዳቢዎችን አውቃሉ አውቃሉ። ይህ ማለት ማለት ነው አውል ተክር ፍ እኔ ራሴ ፈርዳለሁ። እኔ ራሴ እንደ ስራቸው እጆቻቸውን እሰጣለሁ። ቶላኔ እያለ ነው ጌታ። ሰልፉ አንተ አይደለም። ምላሽ አትስጥ። አንተ ዝም በለ ጥብጥብ የራስህን መንገድ እየቆም ከአትሟገት፣ ክብርህን ለማስከበር አትሟገት የሚል ይመስላል የሚል ይመስላል እና ኢየሱስ አትፍራ ይላቸዋል። ጌታ አትፍራ ካላችሁ ልባችሁ ይደፍራል ልባችሁ በሞራል መነሳሳት አይደለም በመንፈስ ቅዱስ ይበረታል አትፍራ ሲላችሁ ፍርሃትን ያተነዋል የኢየሱስ አትፍራ ከሰው አትፍራ ይለያል የኢየሱስ አትፍራ ፍርሃትን ያሸሸዋል ክብር ለእግዚአብሔር ይሆን ፍርሃትን ያስተነግጠዋል ኢየሱስ ጌታ ነው ኢየሱስ ሌላ ያላቸው ምንድን ነው ታማኝ ሁን ታማኝ ሁን እስከ መጨረሻ ታማኝ ሁን እስከ ሞት ታማኝ ሁን መከራ ለመቀበል አትፍራ በሞት አትፍራ፣ በወህኒ አትፍራ፣ ጽና ሕይወትን አክሊል እኔ ይሰጥሃለሁ። በእኔ ዘንድ ብድራት አለ፣ ትሸለማለህ። ጌታ ሪዋርድ የሚያደርጋችሁ ሰዎች አላችሁ። ሪዋርድ የሚያደርጋችሁ በቤቱ ስትጸኑ ነው። ጌታ የታመን አምላክ ነው። ክብር ለእግዚአብሔር ይሁን። ይቺ ሰምረ ትመስላለች። እግዚአብሔር የሰማነውን ቃል ይባርክልን። በዚህ ቃል መሰረት እንግዲህ ጌታ በማያውቀው መንገድ እንደማታልፉ ላስረግጣችሁ። በመከራ የምታልፉ ክርስቲያኖች ምናልባት ቤተሰቦቻችሁ ክርስቲያኖች ያልሆኑ በእስልምና ባግራውንድ ያላችሁ ከቤተሰብ የተገፋችሁ ያላመነ ባል፣ ያላመነ ሚስት ያላችሁ በተለያየ መከራ የምታልፉ ጌታ እኔ አውቃለሁ መከራህን፣ እኔ ድህነትህን አውቃለሁ፣ እኔ ጠላቶችህን አውቃለሁ፣ የሚያስለቅስህን አውቃለሁ፣ ዲፕረስ የሚያደርግህን አውቃለሁ፣ ቁስልህን አውቃለሁ። አትፍራ፣ አትፍራ እያለ ጌታ እያበረታ ነው። እግዚአብሔር ስም የተባረከ ይሆን።